የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። ስለ ሰባተኛውም ቀን እግዚአብሔር በሰባተኛው ቀን ከሥራው ሁሉ አረፈ ብሏልና እና ዳግመኛም ወደ ረፍቴ አይገቡም ብሏል። እንግዲህ አንዳንዶቹ በዚያ እንዲገቡ መንገድ ስለ ነበራቸው፣ ቀድሞም የምሥራች የተሰበከላቸው ስለ መታዘዝ ጠንቅ ስላልገቡ፣ ዛሬ ቃሉን ብትሰሙት ልባችሁን እልህኛ አታድርጉ። በፊት እንደተባለ ይህንን ከሚያህል ዘመን በኋላ በዳዊት ሲነገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ቢሆን ኖሮስ ከብዙ ዘመን በኋላ ስለ ሌላ ቀን ባልተናገረም ነበር። እንግዲያስ የእግዚአብሔር ሕዝብ የሚገቡበት ጸንቶ የሚኖር ዕረፍት እንዳለ ታወቀ። ወደ ዕረፍቱ የገባስ እግዚአብሔር ከሥራው እንዳረፈ እንሆ እርሱ ከሥራው ሁሉ አረፈ። እንግዲህ እንደነዚያ እንደ ካዱት እንዳንወድቅ ወደ ረፍቱ እንገባ ዘንድ እንፋጠን። የእግዚአብሔር ቃል ሕያው ነውና የሚሠራም ሁለት ልሳን ካለው ሰይፍም ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። እኛን በሚቆጣጠር በእርሱ በዐይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት ስለ እውነተኛው ብርሃን። ወንድሞቻችን ሆይ አዲስ ትዕዛዝ የምጽፍላችሁ አይደለም ቀድሞ በእናንተ ዘንድ የነበረችውን ነባር ትዕዛዝ ነው እንጂ ይህ የሰማችሁት ቃል ነባር ትዕዛዝ ነውና። ዳግመኛም አዲስ ትዕዛዝ እጽፍላችኋለሁ ይህም በእርሱ በእናንተም እውነተኛ ነው፣ ጨለማ አልፋለችና እውነተኛ ብርሃንም ፈጽሞ ታይቷልና። በብርሃን ውስጥ አለሁ የሚል ወንድሙን የሚጠላ ገና እስካሁን በጨለማ ውስጥ አለ። ወንድሙን የሚወድ ግን በብርሃን ይኖራል፣ በእርሱ ዘንድም መሰናክል የለበትም። ወንድሙን የሚጠላ ግን እርሱ በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው አይኑን አሳውሮታልና። ልጆቼ ሆይ በስቡ ኀጢአታችሁ ተሰርዩላችኋልና ጽፍላችኋለሁ። የሐዋርያት ሥራ በኢየሩሳሌም የሚኖሩና አለቆቻቸው ግን እርሱን አላወቁም። የነቢያት መጻሕፍትንም በየሰንበቱ ሁሉ ሲያነቡ አላስተዋሉትም። ነገር ግን ይሙት በቃ ፈረዱበት። ስለ እርሱ የተጻፈውንም ሁሉ ፈጸሙበት። ለሞትም የሚያበቃ ምንም በደል ባላገኙበት ጊዜ እንዲገለው ጲላጦስን ለመኑት። ስለ እርሱም የተጻፈውን ሁሉ ከፈጸሙ በኋላ ከመስቀል አውርደው በመቃብር ቀበሩት። እግዚአብሔር ግን ከሙታን ለይቶ አስነሳው። ከተነሳም በኋላ ከገሊላ ወደ ኢየሩሳሌም አብረውት ለወጡት ብዙ ቀን ተገለጠላቸው። እነርሱም በሕዝብ ዘንድ ምስክሮች ሆኑት። የማርቆስ ወንጌል እጁ ስለ ደረቀችው ሰው። ዳግመኛም ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበር። ሊከሱትም በሰንበት ይፈውሰው እንደሆነ ብለው ይጠባበቁት ነበር። ያን እጁ የሰለለችውን ሰውም ተነሳና፣ በመካከል ቁም አለው። በሰንበት መልካም ማድረግ ይገባልን ወይስ ክፉ ማድረግ፣ ነፍስ ማዳን ወይስ መግደል አላቸው? እነርሱ ግን ዝም አሉ። ጌታችን ኢየሱስም ስለ ልቦናቸው ድንዛዜ እያዘነ ተቆጥቶ ተመለከታቸው። ያንም ሰው እጅህን ዘርጋ አለው። እጁንም ዘረጋ ዳነችም ያን ጊዜም ፈሪሳውያን ወጥተው ሊገሉት ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕር ሄደ። ከይሁዳ ከገሊላም ብዙ ሰዎች ተከተሉት። እጅግ ብዙ ሰዎችም ያደረገውን ሁሉ ሰምተው ከይሁዳ ከኢየሩሳሌም፣ ከኤዶምያስም፣ ከዮርዳኖስ ማዶ ከጢሮስና ከሲዶናም ወደ እርሱ መጡ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።